እንዴናሻ እንዴት ነሽ? ደግሞ እንዴት እንዴት ያለ ጥሩ ስራ ትሰራላችሁ። ምን ሌላ ሴት የለም የተከተለሽ? እንዴት ነሽ? ምን ወቸ እንዴ ያለ አልፈዘስ ናችሁ። ምን ደው የቀራችሁ ምን? ትናንት ተናንት ተናንት ይ ወገኛ ያልመጣን ነው የሚመስልሽ? መጣን። እንዴት እዚህ ደጃፍ ላይ ስንደርስ አይደለም እንዴት ባልሽ አጥረግርጎ በከዘራ አላት የሰደደንና አጀኑ። እንዴ ያለላ ደሞ ምን በላል? ምን ደው ምን ብሎ ነው ምን አውቃለሁ የምናባሽ ስብሰባ ነው፣ የምናባሽ መጠራቀም ነው። ነግራችሁ ታዚች በኋላ እዚች ደጅ እንዳትደርሱ እንደውም ብሎ ታዚህ ኋላ እንደውም የምመጣ ይመስለኝ። ይኸውልሽ፣ ይኸውልሽ የምሰራው ስራ ነው። ዲያብሎ ነው የሰደደ። አሳቤ ከቤቴ እየተነቀፈ ነው። አሳቤ ማለት ነው። አሁን እኮ የኔ ተቀባይነት አልሁኝም እንደ ማለት እኮ ነው። መጣ ነበር እና አለህ ይኸውልሽ፣ ያለፈው አልፏል እንግዲህ። ትናንት ቀራችሁ እንግዲህ፣ ያለፋችሁ ምንም ማረጋ አይቻልም። እናከክሰዋለን ሌላ አመቻችተን ሁል ቅዳሜ እንትን ብለን። አሁን ዛሬ ሌላ ፕሮግራም ላይ ነበርኩ። እንዴት ነው? የምን ፕሮግራም? የምን ፕሮግራም? እንትን ልላችሁ አስቤ እንዲህ እንደ ስብሰባ ነገር እስቲ ላርጋችሁ ሴታችሁን እንዳለ እንትን ብዬ መንደሩት እዛ ዛፍ ስር ልሰብስባችሁ። ታይ ቆሸሽብሻል። ዶክተር፣ ቆሽሽብሻል ነው እናቴ። እና እና ምን አርጉ ነው እንት ነው? አሁን ሴቱን ለሰብሰባ አስቤ ያለው ነው ምልሽ፣ እዛ ዛፍ ስር ራ

ወንድልሽ ማለት ነው። ሴት ልጅ ወደ ማጀት ነው ተብሎ ማጀታችን የምትሰብሰብ ነው የምልሽ እኮ ታውቃለሽ። ተዚህ ነገር አውጭኝ የ

ትንሽ ሰብሰብ ወይም በቃ እንደውም እንትን አፈንጋጭ ነገር እየልጣፍሽ ምን አፈንጋጭ አፈንጋጭ ብርቅ፣ የአባትሽ ተመስገን አፈንጋጭ ልበልሽ። ምንድን ነው አፈንጋጭ ማለት ና ከህጉ ስነ ስርዓት ውጭ ሆና በእኔ ቁጥጥር ስር ያልዋለች ግለሰብ።

ቀድሞ አደር እንቅላትሽን ክፍት አድርጊ አሴዳ ኑ፣ ንገር ያቸው ሰባስ ያቸው። በቃ ወይ ሰሙኛል ወይ ወስኛ ወይ ጥፋት ነገር አለ እንዳትቀሩ ብላ ስብሰባ ጠርታለች። በይ እንዳዋጅ ነው ብለሽ አስጠንቅቂ። ወዳጁ ምደም ታወጋ ሰው አለ፣ ሰው ሞልቷል። ምን ሰው አለ እና ምን እንዲህ መንገድ ላይ ቆመሽ ነገር ገብተን፣ እንዴት አይነት ነገር። አሁን ደሞ ምን ትላለች መሰለሽ ጠገቤ

ሴት ልጅ ወደ ማጀት ነው የሚባል ታይ እላታለሁ። እንዴ አንድ ጋር አረግ ሻረግ ስትባል እንዲያለችና እኔ እንግዲህ እንኳን ታልሆነ ታይው በቃ ልቅር ብላት ምን ትላለች ደግሞ አልሁሽ። ባፈንጋጭ ባፈንጋጭ እጥፍሻለሁ አፈንጋጭ ወስጄ በአፈንጋጭ በሶስት በአራት መስመር ጥፌ ነው የማስገባሽ፣ አፈንጋጭ አለችኝ። አሁን የግራ ገብቶኝ ነገር ታሰበ መቋጫ ፊት ነጣነቱ ሸጋ ሁኖ ያለ ነገር ነው

ነፍስማሬ ሐሳባችንንም ታልሆነ እዚህ ጋር እያልን መናገር ታልሆነ ይሻላል። ቀስ ብለን ቀስ ብለን እናግባባታለን። የማይሆን ነገር ረፍዷል ደሞ

በ እንዳይቀርመው ብ መንገር እንዳለ ስሙዬ በቃ ሰምታችኋል እንዳለ ብእዚህ ትዝ መነመን አላችሁ አይደለ? እንዴት ነው ሀሳባችሁ? እንዴት ነው ግን የሰው ሀሳብ እኮ አይከበርም እ እንዴት ሁኔታችሁ? እንዴት ነው የእኔ ትዕዛዝ በቃ አይከበርም? እዚያው ቦታው ላይ ቆየኞ እየተናገርን ነበር። ቀደም ብላችሁ ታኔ ቀድማችሁ መገኘት አለባችሁ። እናንተ እኔን መጠበቅ ሲገባ እኔ እንደገና እየተንጓደልኩ አሳማችሁ። እንዴት ነው አንቺ፣ ወደኛይቱ እንዴት ነው? አሳብሽን አልለወጥሽም ነው? በዚያው እንደጠናሽ? ይኸውልሽ ተፈጊ፣ አንድ ነገር ምን እንደሆነ ይኮ ይኸውልሽ

ብርቄ፣ አንቺ እንደምናችሁ። ዛር መስያችሁ ተምራሩ። ወደዚህ ነው ወደዚህ ነው። ምን ነው አ ወደዚህ ተበጊን ጠርታል። ምን ነው ጠርቻችሁ? ጉግግት ነገር አለን አለች ሰማምንን ምኑን አልሽኝ? ብር ውይይት ነገር አለን። እንዴ ተሰባስበን የምንጎያየው ውይይት አለ ጠርተን ውይይት ነው። እስኪ ግልጥ አርገሽ ንገሪኝ። እንዴት ነው ተመንደር የለሽም? ስለምባባሽ ነገር አልሰማሽም? እንደዚያ ነገር ሁናለች እና እናንተ ምን ያለው ብልሽ

እኔማ አንድ ቦታ እሄዳለሁ ብዬ ነበረ በልምተር በልም በልቶ በቃ እንደውና ነገር ምንም እንትን የለውም። ቅዳሜ ማነው እሑድም ይደርሳል። እሑድ ተስኪያን መልስ በዚያው እንዳፍታ ድረስ ብለን መጣን። ታርክሽ ማልቀርኩኝ ነው እንጂ እሑድም ይደርሳል ነው ምን ደግሞ እሑድ ምን ተደብር መልስ ምን አለን እና ነው እና፣ በሰንበቱ ምን አናርሰ አንቆርጥ፣ አንድ ጊዜ ደብር ደርሰን እንደመጣ። አዎ ማን እንዳበዛው እንሄዳለን እ ግዳ እ ዛር መስገን አንቺ ወዲህ እ

አይዘልቀንምና እናስቲ ተነስተሻው እዚህ አው የዛሬ ስብሰባውን እንግዲህ በዋነኝነት የፈለኩት እስቲ መጡ አንዳንድ ነጥቦችን የሴቶች ንባ